ከአቅማችን በላይ መሸከም የማንችለውን ነገር ገና ብድግ ስታደረጉ ወገባችሁን እየወጋችሁ ገና ብድግ ስታደረጉ ዚዚ እስር ምናምን እየወጋችሁ የምትሸከሙ ልጆች፣ የምታነሱ ልጆች ተጠንቀቁ። የምትጎዱት እራሳችሁን ነው። እነሱ እንደነገርኳችሁ በሙሉ ሜዲካል እና በሙሉ ጤንነት ነው ያመጡን። ታዲያ ነገ አንድ ጉዳት ቢደርስብሽ እና አንድ የጤና እክል ቢገጥምሽ የተቻላትን ያክል ሁለት ቀን ሶስት ቀን ሀክም ቤት ልትወስድሽ ትችላለች። የባሰና የከፋ ነገር ግን ከሆነ የኔ የተመኘኝ ቀጥታ ወደ ሀገርሽ ነው የምትልክሽ እና ማ ሰላም ሰላም ሰላም። ውድና የተከበራችሁ የማርከን ቲዩብ ተከታታዮች እንዴት ናችሁ? ሰላም ነው? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም? እኔ በጣም ሰላም ነኝ። እግዚአብሔር የተመሰገነ ይሁን። ስራ እንዴት ነው? ጤና አሰሪዎቻችሁ ደህና ናቸው? መምጣቴ ካልቀረ እነሱን ልጠይቅ ብዬ ነው። በዚህ አጋጣሚ ብዙዎቻችን ስደት ላይ ነው የምንገኘው ብዬ ተስፋ አደርጋለሁ። ታዲያ ስደት ላይ እንደ መሆናችን መጠን ስንቶቻችን ነን መብትና ግዴታችንን ጠንቅቀን የምናውቀው? ስንቶቻችን ነን የምንችለውንም የማንችለውንም ስራ የምንሰራው እማንፈራ ደፋሮች፣ ስንቶቻችን ነን? በነገራችን ላይ ስደት ላይ ሆናችሁ ደፋር ስትሆኑ ብዙ ነገር ታተርፋላችሁ፣ በጣም ብዙ ነገር። እንደዚያም ደግሞ ብዙዎቻችን አንችልም ማለት እንፈራና የማንችለውን የምንሰራ ስንቶቻችን ነን? በጣም ብዙዎቻችንን። ታዲያ ይህንን እንዴት መቅረፍ አለብን የሚል ሀሳብ ይዤላችሁ ወደ እናንተ መጥቻለሁ። በሀሳቤ ከተስማማችሁ ሀሳቤን ላይክ እያረጋችሁ፣ እንዲሁም ሼር እያደረጋችሁ ሀሳብ እየሰጣችሁ አበረታቱኝ። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ተቀላቀሉኝ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ምክንያቱም በጣም የተለየ ክብር የሚገባን ሴቶች ስለሆነን ነው፣ እራሴንም ጨምሮ ማለት ነው። እና ያው ክብር ከራሳሚ ጀምሮ፣ ለዛ ነው። እና እንግዲህ ዛሬ አንዳንድ ቪዲዮዎችን እናያለን እና አንዳንድ ቪዲዮዎችን ስናይ ብዙዎቻቸው ከአቅም በላይ ዛፍ የሚቆርጡ ሴቶች አሉ። መሬት የማይፈቀፈቅ ነገር በጣም በጣም ማለት ሊከብድ የሚችል እና ወንድ ልጅ ሊሰራ የሚችለውን ስራ የሚሰሩ ብዙ እህቶች አሉ። ያ ደግሞ የሚሆነው ከፍርሃት አንጻር ነው። እናውቃለን። ምክንያቱም የመጣንበት ለስራ ነው ልትሉኝ ትችላላችሁ። አዎ የመጣ ነው ለስራ ነው፣ ግን ውዶቼ ወደዚህ ቦታ ስንመጣ አትርሱ ስንት አይነት ሜዲካል ምርመራ አርገን እንደመጣን አትርሱ። ምክንያቱም ጤነኛ ሰው ስለሚፈልጉ ነው። ጤነኛ ሰው አካሉ ያልጎደለ፣ ሁሉንም ነገር መስራት የሚችል ሰው ስለሚፈልጉ ነው በምርመራ የምንመጣው። ታዲያ ይህንን ጤናችንን ይዘን ወደ ሀገር የምንመለሰው ስንቶቻችን ነን? ይህንን ልላችሁ የቻልኩበት ያው ሁላችንም እንደምንኖርበት ቤት እንደምንሰራው ስራ ብዙዎቻችን ያለውን የቤቱን ነገር እናቀዋለን። ታዲያ ስንቶቻችን ነን ደፋሮች? የማንችለውን ነገር አንችልም። ወገባችንን የሚሰብር ነገር ተሸክመን የምንገባ ሰዎች አለን። ቤት ውስጥ የምንሸከም ሰዎች አለን። እነሱ የማይችሉትን እነሱ ሊያደርጉት እነሱ ሊያነሱት የማይችሉትን ነገር እኛን ጠርተው አንሱት ሲሉን ወይ አግዢ ማለት መቻል አለብን። ምክንያቱም እሷ ካላነሳችሁ እኛ ሰው አይደለን እንዴ እኛ የሰው ልጆች አይደለን እኛ የሰው ፍጥረቶች አይደለን። እና ማሮቼ ተረጋግታችሁ ወደ ራሳችሁ በደንብ እንድታስቡ ስለምፈልግ ነው። ምክንያቱም በየሚዲያው ብዙ የምናየው ነገር ስላለ ነው። ብዙዎቻችን እንሰራለን ስራ እንችላለን፣ እንሰራለን ብለን የመጣ ነው። ግን ደግሞ የማንችለውንም ነገር የመስራት ግዴታ እየለብንም። ዛሬ እንግዲህ ወሳኝ ወሳኝ ያልኳቸውን ነገሮች ሼር ላደርግላችሁ መጥቻለሁ። እንድትካፈሉኝ ደግሞ መልካም ምኞቴ ነው። አንደኛ ነገር የምንበላበት ሰዓት ምግባችንን በስርዓት መመገብ በአግባቡ ሰዓት ጠብቀን የምንሰራውን ስራ እንኳን ትተን ምግባችንን መመገብ። ምክንያቱም የሰው ልጅ ሊሰራ የሚችለው ሊንቀሳቀስ የሚችለው ከፈጣሪ በታች በምግብ ኃይል ነው። ስለዚህ ሰዓታችንን ጠብቀን መመገብ ይኖርብናል። ይህን የምላችሁ ብዙ ኢትዮጵያውያኖች ሌላው ዜጋ ሰርቶ ይጠቀማል፣ እኛ ግን ትልቅ ድክመት አለብን ስንጨርስ እንላለን የሆነ ነገር ስራ ስጨርስ ስራ ስጨርስ የምንለው ነገር አለንና፣ ያንን ነገራችንን ትተን ምግባችንን በአግባቡ መመገብ አለብን። ሁለተኛ ነገር እንግዲህ ሁላችሁም እምለውን ስትሰሙ እኔ ነኝ ወይ ብላችሁ እራሳችሁን ጠይቁ። ሁለተኛ ነገር ምግብ እየበላን ቁጭ ብለን እየበላን የሆነ ነገር ፈልገው ሲገቡ ተሽቆጥቁጠን መነሳት፣ ምን ፈለግሽ፣ ምን ላርግልሽ፣ ምን ፈለግ ምናምን ብለን እምንሽ ቆጠቆጠውና ምግባችንን ትተን ለነሱ እምንላላከው ነገር እሱን ማቆም አለብን። ምክንያቱም እነሱ መልመድ አለባቸው። እነሱን ይህንን ነገር ካስለመድናቸው እራሳችንን ማስከብረን ከነሱም ጋር ተከባብረን እንሰራለን ብዬ ስለማምን ነው ይህን ነገር የምላችሁ ማለት ነው። ሶስተኛ ነገር የእንቅልፍ ሰዓት ሊኖረን ይገባል። ማታ እሷ እንደፈለገች ተነሺ እንደፈለገች ተኝ ስትላችሁ መተኛት መነሳት፣ እኛ እቃ አይደለንም። በእርግጥ ቋንቋ ሳንችል ልንቸገር እንችላለን፣ ምክንያቱም ቋንቋ አንችልም እና ማለት ነው። ግን ቋንቋ የምንችል ልጆች ደፋር ነው መሆን ያለብን። ለምሳሌ እኔ ጠዋት በዚህ ስድስት ሰዓት እነሳለሁ። ቀኑን ሙሉ ስሰራ ውዬ ቀኑን ሙሉ ሳላርፍ ምንም የእረፍት ሰዓት ሳይኖረኝ ማታ በዚህ ዘጠኝ ሰዓት ክፍሌ ገብቼ መተኛት እፈልጋለሁ። ክፍሌ ከገባሁኝ በኋላ ማንም ሰው ስልክ ቢደውልልኝ፣ ማንም ሰው መጥሪያ ቢያደርግ ውጪ ከፈለጉ ሄደው ያምጡ እንጂ አልወጣም አልነሳም። ምክንያቱም ሰው ነኝ። ሰው እንደመሆኔ መጠን ደግሞ እረፍት ያስፈልገኛል። ሁላችሁም በምትሰሩበት ቤት የምታደርጉት መጠን ሊኖራችሁ ይገባል። ቀኑ ሙሉ ደግሞ ሰዓት ያላችሁ ጠዋት የምታርፉበት ወይም እንደዚህ አስር ሰዓት ላይ የምታርፉ ልጆች ካላችሁ ሰዓታችሁን ማስተካከል፣ ክፍላችሁ ገብታችሁ ከተኛችሁ በኋላ ስልካችሁን ማጥፋት። የምሬ ነው የምላችሁ። እኔ ብዙ ከሴትዬ ጋ አጨቃጨቅ ነበረ። ምክንያቱም ማታ አንድ ሰዓትና ሁለት ሰዓት እሷ በፈለጋት ሰዓት እየደወለች እንትንት ላይ ነበርና የመጣው ሰሞን እፈራ ስለነበረ ገና አዲስም ስለነበርኩኝ ኦኬ ብዬ ስልኬን ክፍት ስለማድርገው አነሳላት ነበር እታዘዛት ነበር። ከዛ ጭራሽ እየቀሰቀሰች ምናምን ማዘዝ ጀመረች ማለት ነው። እንዴናትናልኩኝና ስልኬን እያጠፋው መተኛት ጀመርኩኝ። ለምን ስትለኝ መልስ ሰጣት አለው። ሰው ነኝ የእረፍት ሰዓት ያስፈልገኛል ማለት መልመድ አለብን ከተኛም በኋላ ስልካችንንም ሆነ ምናችንንም አጠፋፍተን ማረፍ አለብን። ሲጀመር ማለት ነው የእረፍት ሰዓት ያስፈልገናል። ስናርፍ ነው ቆመን በስርዓት ስራ ልንሰራ የምንችለው። ሌላው ደግሞ ቅድም እንደነገርኳችሁ ከአቅማችን በላይ መሸከም የማንችለውን ነገር ገና ብድግ ስታደርጉ ወገባችሁን እየወጋችሁ ገና ብድግ ስታደርጉ ዚዚያ እስር ምናምን እየወጋችሁ የምትሸከሙ ልጆች የምታነሱ ልጆች ተጠንቀቁ። የምትጎዱት ራሳችሁን ነው። እነሱ እንደነገርኳችሁ በሙሉ ሜዲካል እና በሙሉ ጤንነት ነው ያመጡን። ታዲያ ነገ አንድ ጉዳት ቢደርስብሽ እና አንድ የጤና እክል ቢገጥምሽ የተቻላትን ያክል ሁለት ቀን ሶስት ቀን ሀክም ቤት ልትወስድሽ ትችላለች። የባሰና የከፋ ነገር ግን ከሆነ የእኔ የተመኝኝ ቀጥታ ወደ ሀገርሽ ነው የምትልክሽ እና ማርዬ፣ ይህንን ማሰብ አለብሽ አንቺ ለእሷ አገልግሎት የምትሰጪው ጤነኛ ስትሆኝና ስትሆኝ ብቻ ነው። ከምንም በላይ ለሷ አገልግሎት መስጠትሽን ብቻ ሳይሆን ማሰብ ያለብሽ ለሚወዱሽ ቤተሰቦችሽ፣ ያልፍልናል፣ ይሳካልናል ብለሽ ተስፋ አድርገሻቸው ተስፋ ሰጥተሻቸው ለወጣሽ ቤተሰቦችሽ በሰላም መግባት አለብሽ። ስለዚህ ከአቅምሽ በላይ የሆነ ምንም አይነት ነገር መስራት አይጠበቅብሽም። እነሱ ጤነኛ ስንሆንና ስንንቀሳቀስ ብቻ ነው የሚወዱን። እመኑኝ፣ አንድ ቀን ሙሉ ሀያ አራት ሰዓት ሌላ ሰራተኛ ከሌለ እናንተ ብቻ ከሆናችሁ ሀያ አራት ሰዓት ተጠቅልላችሁ ብትተኙ በነገ ሁለት ጠዋት ይቀየሩባችኋል። ለምን? ትንሽ ጤናችሁ እክል አለበታ። ለምን ይመስላችኋል? ትንሽ አመመኝ ራሴን የሆነ ሰዓት ምናምን ስንል መድኃኒት፣ ቶሎ ብለው ቤት ውስጥ ያለው መድኃኒት የሚሰጡን እንድንተኛ ስለማይፈልጉ ነው። እንድንተኛ አይፈለግም። ለምን እኛ ከተኛን ስራ የሚሰራ የለም። እዚህ ጋ እኔን ይወዱኛል፣ ለእኔ ጥሩ ሰዎች ናቸው፣ መልካም ሰዎች ናቸው ምናምን እያልሽ እራስሽን የምትጎጁው ማርዬ፣ መልካምነታቸው ጤነኛ ስትኝ ነው፣ ጥሩነታቸው ስትሰሪላቸው ነው። ስለዚህ ራስሽን ጠብቂ፣ በማንኛውም እና በማንኛውም ነገር በመቀጠል በአምስተኛ የምነግራችሁ ነገር ምንድን ነው? እንደፈለገች እንድትጮህብሽ አትፍቀጅላት። እንዳስፈለጋት ስራ ሰርተሽም ሳት ሰሪም ሳት ሰሪ ኦኬ። ግን ግዴታችን ነው የመጣነው ለስራ እስከሆነ ድረስ ያለውን ነገር ግዴታችን ነው የመስራት። ስራችንም በአግባቡ ሰርተን ምንም አይነት ጥፋት ሳይኖርብን፣ ምንም አይነት እንከን ሳይኖርብን ከመሬት ተነስታ ለምታንቧርቅብሽ መዳምሽ ግን መልስ ስጪ መልስ ባለመስጠት ምክንያት ጓደኛዬ ላይ የደረሰባትን ስለማቅ ነው። ያው እሷ የኛ ዜጋ አይደለችም ለዛም ነው ዝም ያለችው። እና ስትናገራት ስትጮህባት፣ በቃ ስራ ከሚገርማችሁ በጣም ትፈጋ ነበር። እና በቃ ምን ስትላት ምናምን ዝም ስትላት፣ ወንበር ስትወረውርባት፣ የሆነ ነገር ስትወረውርባት፣ ዝም ስትላት፣ በስተመጨረሻ አውጥታ ነው የጣለቻት። ዝምታችን ለእነሱ የሚመስላቸው ፍራቻ ነው። የሆነውን እንሁን አንዴ ይሳካል ይሆናል ብለን ከሀገር ወተናል። ስለዚህ ደፋሮች መሆን ያለብን ምንም ነገር መብታቸውን አትንኩ፣ መብታችሁንም ጠብቁ። ግዴታቸውን ማወቅ አለባቸው፣ ግዴታችንን እኛም ማወቅ አለብን። የመጣነው ለስራ ነው። ወጥረን ስራችንን መስራት አለብን። ግን ከአቅማችን በላይ ልንሰራ ተስማምተን አልመጣንም። እንዲሁም ደግሞ የእረፍት ሰዓት ሳይኖረን ዝም ብለን በፈለጋ ሰዓት ተነሺ፣ በፈለጋ ሰዓት ሂጂ፣ በፈለጋ ሰዓት ናይ ምናምን ብላ እንድትለንም እንትን አላለንም። ስ ስትሰሩ ብላችሁ እየሰራችሁ እነሱ የሆነ ሰዓት ብድግ ብለው ና ውጪ እንሂድ ብለው ቢሏችሁ እንኳን ልታጠብ ማለት ልመዱ፣ ልታጠብ ልብስ ልቀይር እንጂ እሷ እንደፈለጋት የሆነ ነገር ስትል እሺ ብድግ ብሎ እንደ እቃ ምናምን ስንሆንላቸው እንደፈለጉ ሊረግጡ ነው የሚፈልጉት። በየቤቱ ብዙ ልጆች በእንደዚህ አይነት መልኩ ነው ሊጎዱ የሚችሉት። ብዙ ልጆች ደግሞ ድፍረት ማጣት ነው። ግን ስደት ላይ እስካለን ድረስ የምሬን ነው የምላችሁ፣ ደፋሮች መሆን ያለብን። ማንኛውንም ነገር መፍራት የለብንም። ምክንያቱም እዚህ ጋር እኔ የሆነ ነገር በሆን እኔ ለእኔ የሚደርስልኝ የለም እግዚአብሔር አለኝ። ግን እግዚአብሔርን ይዤ ደግሞ ደፋር መሆን መቻል አለብኝ፣ መናገር መቻል አለብኝ። መብቴን ሲነኩት፣ ከአቅሜ በላይ የሆነ ነገር ስሪ ሲሉኝ አልችልም። ብዙዎቻችሁ አልችልም አትሉም። የምር ከሰራተኛ ጋር እንኳን እንድንግባባ አብረን እንድንሆን አይፈልጉም። ለምን ይመካከራሉ ብለው ስለሚያስቡ ነው። እንደ ልብ ጉልበታችሁን የሚያገኙ ከሆነ፣ እንደ ልብ የሚጠቀሙባችሁ ከሆነ ሌላ ሰው እንድታገኙ አይፈልጉም። በመጨረሻና በስድስተኛ የምነግራችሁ ነገር ቢኖር ችግራችሁን ለነሱ አትናገሩ። የመጣነው ልንሰራ ነው፣ በወር በደሞዝ ተስማምተን ነው። ስለዚህ ችግራችሁን አትንገሩ። እንደዚህ ቸግሮኛል፣ እንደዚህ ደሞዜን እንትን ነው የማደርግበት፣ እንደዚህ ማስቀምጠው ብር የለኝም፣ እንደዚህ ምናምን እያላችሁ ለነሱ ችግራችሁን አትንገሩ። እነሱ ደሞዛችንን እንጂ እርዳታ አይሰጡንም። ደግሞ እግዚአብሔር ይመስገን ሙሉ ጤነኛ ነን። ልንሰራ ነው እንጂ እርዳታ ልንጠይቅ አልመጣ ነው። ግን ደሞዛችሁን እንኳን ለሚሰጧችሁ ተቸግራችሁ ሲሆን ምን ያህል እንደሚያሸዋችሁ ብዙ ሰዎችን ማየት ትችላላችሁ። ጓደኞች ካሏችሁ በጓደኞቻችሁ ማወቅ ትችላላችሁ። ይህን የምላችሁ ቢያንስ የተወሰነ ቤት ያው ቤተሰብ ቤት ይሄዳለው። ብዙ ሰራተኞችና ያለው ከኔም ጋር የሚሰሩ ሁለት ልጆች አሉ። ሶስት ነን አንድ ቤት ውስጥ በየቦታው ስንሄድና ከሰራተኛ ጋር ቁጭ ብላችሁ የሆድ የሆዳችሁን ስታወሩ ብዙ አይነት ነገር ነው የምትሰሙት። እና ማሮጪ የመጣ ነው ጤነኛ ሆነን ነው። ስለዚህ ጤነኛ ሆነን ወደ ሀገራችን መመለስ መቻል አለብን። ምክንያቱም የሚወዱን ቤተሰቦቻችን የሚፈልጉን ከነ ጤንነታችን ነው ከፈጣሪ የመጣ የጤና እክሎት ካልሆነ የጤና ችግር ካልሆነ በስተቀር በራሳችን ፍቃድ እማንችለውን እንችላለን ብለን በመስራት በመሸከም የማይሆነውን ነገር እረፍት በማጣት በመጨናነቅ በሽታዎችን ማትረፍ የለብንም። እንደሰው መብላት ባለባችሁ ሰዓት መብላት አለባችሁ። እየበላችሁ አትሽቆጥቆጡ። እነሱም ልክ እንደኛው ሰው ናቸው። ከኛ የሚለያቸው እነሱ ገንዘብ አላቸው፣ እኛ ደግሞ ገንዘብ ፈላጊዎች ነን። ልዩነታችን ነው። ገንዘብ ስለከፈሉን የፈለጉትን ማዘዝ አይችሉም። ነገር ግን አግባብ ያለውን ስራ እራሳችን እንሰራለን። አንዳንድ ሴጣን ሰዎች፣ የሚያስጠሉ ሰዎች ተንኮል ሲያስቡ የጸዳ ቦታ መልሰው ያጸዷቸዋል። ስለዚህ መጽዳቱን ካወቅሽ በደንብ ማጽዳትሽን ካወቅሽ ጸርቷል ብለሽ መናገር አለብሽ። ይሄ የጸዳ ቦታ ነው፣ ቆሻሻው የቱ ጋ ነው ብለሽ ማለት አለብሽ እንጂ እሷ በእሷ በነዴትና በእልህ አንድ ቦታ ሶስቴና አራት አጽጂ ስላለችሽ ማጽዳት የለብሽም። እኔ ሰው ነኝ እኔ ሰው ነኝ ብለሽ ማለት መቻል አለብሽ። የዛኔ ሰው የመሆንሽ ትርጉም ይገባታል። ምክንያቱም እኛ ምግብ እኛ ቤታው እንዲላሉ እና ምሳበሉም እንዴ እንትናበሉም እንዴ፣ እኛ ምሳችንን ለእነሱ ስንወስድ ለእኛም ማስቀርተን እነሱ ሲበሉ እኛም በልተን፣ እንደዛ ነው መጠቀም ያለባችሁ ማለት ነው። ለእነሱ ስትወስዱ ለእናንተ ማስቀርታችሁ። ስራ በተለይ ኢትዮጵያኖች የምር ስራ ብቻ ልጨርስ ልጨርስ ልጨርስ፣ ኖ ራሳችንን ማሰብና ለራሳችን ማስተዋል አለብን። እና ማሮቼ ይህንን ልላችሁ ነው። በጣም ጨቀጨኳችሁ መሰለኝ አላቅም ግን ብዙ ልጆችን ሳይ ከአቅም በላይ የሆነ ነገሮችን ትሸከማላችሁ። እና አግዙኝ በሉ። ሌላ ሰራተኛ እንኳን ባይኖር የምሬን አልችልም በሏት። እነሱ ከውጭ ከፍለው ሌላ ሰራተኛ የሚሰራውን ሌላ ሰው አስመጥተው ከባድ ነገር የሚያጸዱትን የሚያሰሩትን ስራ እናንተ እንድትሰሩላቸው ይፈልጋሉ። ከውጭ ወንድ መጥቶ ሊያስተካክል የሚችለውን ግቢ ውስጥ ያለ ሊቆርጥ ምን ሊያስተካክል ወንድ ሊያደርግ የሚችለውን እናንተን ስሩ ይሏቸዋል። አንችልም ማለት ልመዱ። አንችልም ማለት ልመዱ። አንቻል፣ እዚህ እነሱ ጋር አንቻል። በሀገራችን በቤታችን በሁኔታችን እንደምንችለው እንሆናለን። እዚህ እነሱ ጋር ግን አንችልም ማለት ልመዱ። ምክንያቱም ስንችል ነው እነሱ ታውቃላችሁ ሰው ቤት እንኳን እንግድነት ይዘው ሄደው የሆነ ምግብ ሲያዩ ይሄን ምግባችሁም ይሄንን አሰሪውም ያዩት ነገር ሁሉ ነው ማይቀርባቸው። ስለዚህ እናንተን የሚጎዳችሁ ከሆነ አንችልም ማለት ልመዱ። የማይጎዳን ቀላል ነገር ምናምን ከሆነ ለእኛም እውቀት ነው ብንሰራው ምንም ማለት አይደለም። ግን እኛን የሚጎዳ ምንም ያክል የቤት ሶፋ እሷ አጠገብሽ ቆማ ትልቁን ሶፋ አዙሪው ትላለች። ስታዞሪው ከስር ሞኬቱ ተጣመመ ትላለች። ቢያንስ እኮ አንቺ ሶፋውን ስታዞሪ እኮ እሷ ሞኬቱ መያዝ አለባት። ሰው እኮነን፣ እኛ እንደ ሰው ሰው ነን። ስለዚህ ልመዱ። እንደዚህ አይነት ትእዛዝ ሲሰጧችሁ አንቺ እንደዚህ አርጊልኝ፣ አንቺ እንደዚህ አግዥኝ ማለትን ልመዱ። አስቡት። ባለ ሁለቱን የዚህ ሀገር ሶፋ ወይ እንደኛ ሀገር እንትን አይደለም እ ዝም ብሎ ካርቶን ገፋ ገፋ የምታደርጉት አይደለም። ምንም ያክል ጥርብ የሆነ ሶፋ ሁለት የሚይዝ ሶፋ አዙሪ አለችኛ ነው የባለፈው አዙሪ ምን ሆላታል እኮ አንቺ፣ ከዛ ገዥልኝ አልኳታ እሷ ካልቻለችው እኔም አልችለውም። ምክንያቱም እኔ ከእሷ እንዲሁም ቀኑ ሙሉ ሲያላምጡ የሚሉት እነሱ ናቸው። ጉልበታቸው በምንም ያልተገኘ የተጠራቀመ ጉልበት ያለው እነሱ ጋ ነው። እኛ ምንም ምንም በድህነታችን ሀገራችንም ብዙ ነገር በልቶናል። እሷ እሷ ታሪ ሷ ጠብደሏ ያልቻለችውን እኔ በየትኛው አቅሜ እኔ እችለዋለሁ? እና ቋንቋ የማትችሉ ልጆች እንኳን ቋንቋ እስከምትችሉ ብትጎዱም እግዚአብሔር ያግዛችሁ። ግን ቋንቋ የምትችሉ ልጆች ቋንቋ እየቻላችሁ መናገር እየቻላችሁ ድፍረት ብቻ በማጣታችሁ አትጎዱብኝ። የምርን ይሰማኛል። ጌታ በቀን ተናገሩ ይውጣላችሁ። የምትሉት ይውሰራችሁ። ምንድነው ቢሮ ብትሄዱ ስራ ነው፣ ቤት ነው። የእናት ቤት የለ እንሰራለን የምር እና አትፍሩ፣ ምንም ነገር አትፍሩ። በቃ ደፋሩ ነው። እግዚአብሔር ደግሞ ይጠብቀናል በያለንበት ሁላችንም እንደ የእምነታችን ፈጣሪ ይጠብቀናል። ስለዚህ ለማለት ነው። ወዳቸዋለው የምር አንዳንዴ ሳይ ብዙ ነገር እንትን እላለሁኝ፣ ግን በየሚዲያው እንኳን እያየን አንማርም። አለዋን በጣም ብዙ ልጆች እንደዚህ ታመው፣ በቃ በጣም ብዙ ብዙ ነገር አለ። ስደት ላይ ሁሌ ምቾት አይደለም፣ ሁሌ ድሎት አይደለም። አለ ብዙ አይነት ነገር አለ። ስለዚህ እኛም የነዛ አካል እንዳንሆን ከዚሁ ራሳችንን እንጠብቅ። ስደት ላይ ሆኖ የታመሙትንም እግዚአብሔር ይማራቸው፣ በሰላም ለሀገራቸው ያብቃቸው። እኛንም ደግሞ በጤና ጠብቆ እግዚአብሔር በሰላም ለሀገራችን ያብቃን። እውነት ሁሉም የተቸገረ አግኝቶ በቃ ደስ የሚል ዘመን ይሁንልን እላለሁ። ደከመኝ እኮ የምር እና ማሮቼ የራሳችንን እንጠብቅ። ሙሉ ጤነኛ ሆነን በሙሉ ሜዲካል ተመርምረን ጤነኛ ሆነን እንደመጣን ሙሉ ጤናችንን ይዘን ለሀገራችን ያብቃን እላለሁ። እወዳቸዋለሁ። በድጋሚ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑኝ፣ አበረታቱኝ። እንዲሁም ደግሞ ላይክ፣ ሼርስ እና ኮመንት እንዳይለይ እላለሁ። አመሰግናለሁ። ወዳችኋለሁ። እናታችን አገራችን፣ ምርጧ ደጋፊያችን፣ ውዷ መሄጃችን፣ መጠጊያችን ሰላም ትሁንልን እና ለሀገራችን ያብቃል። ይሄን ነው ሌላ ምንም አይደለም። ወዳችኋለሁ።